የማህሌተ ጽጌ የመጨረሻውን ክፍል ይዤላችሁ ቀረብ ያለው ረዴተ እግዚአብሔርን አጋዥ አድርገን ጀምረን ልዑል እግዚአብሔርን በቸርነቱ ምስጢሩን ጥበቡን እየገለጠ የእናታችን የወላዲት አምላክ የቅድስተ ቅዱሳን የድንግል ማርያም ምልጃዋ ፍቅሯ ጣዕመ ፍቅሯ ሳይለየን እንግዲህ ጀምረን አሁን ፍጻሜው ላይ ተገናኝተናልና ና ለዚህችን ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እናንተም ከመጀመሪያው ማህሌተ ጽጌ የጀመራችሁ እስከ ፍጻሜው ድረስ እየተከታተላችሁ ነበረ። ሰምታችሁም ምስጢሩን ይዛችሁ ደግሞ ቤተክርስቲያን ሄዳችሁ ከሊቃውንቱ ጋብራችሁ ማህሌተ ጽጌን በመቆም ቅድስት ድንግል ማርያምን ስታገለግሏት ነበረ። እመቤታችንም ረድኤቷ በረከቷ ፍቅሯ ጣዕመ ፍቅሯ በሰላም በጤና በፍቅር ለሚቀጥለው ዘመን እንዲያሸጋግረን እንመኛለን። ምልጃዋም ቃል ኪዳኗም አይለየን። ዛሬም ረዴተ እግዚአብሔር በገለጠልን ባገዘን መጠን የመጨረሻውን ማህሌተ ጽጌ ትርጓሜ ሰቆቃወ ድንግል እነግራቸዋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። የመጨረሻው ማህሌተ ጽጌ ቀለሙ እንዲህ ይላል። እያሀፍር ቀዊመ ቅድመ ስእልኪ ወረሃ ጽጌ ረዳ አመሀልቀ ዘእያሀልቅ ስብሃተኪ እንዘሴብሃኪ ጥቀ ተአምርኪ ማርያም ከማጠየቀ ጸዎ ስምኪ ያነሽ ዘወድቀ ሀጠአኒ የሬሲ ጻድቀ። ወደ አማርኛ ስንመልሰው እጅግ ብዙ የማያልቅ ምስጋናሽን እያመሰገንሁሽ የጽጌ ረዳ ወራት ባለቀ ጊዜ በስዕልሽ ፊት መቆምን አላፍርም። ማርያም ታምርሽ እንዳስረዳ ወይም እንዳረጋገጠ ስምሽን መጥራት የወደቀን ያነሳል፣ ኃጥኡንም ጻድቅ ያደርጋል ይላል። ይህ እንግዲህ ልዩ ምስጋና ነው። አባ ጽጌ ድንግል የደረሰው ልዩ ምስጋና፣ በማህሌተ ጽጌ የመጨረሻው ጊዜ ይቆማልና፣ የኃፍርቃዊ መቅድመ ስዕልኪ ወራህ ጽጌ ረዳ መሐልቀ የጽጌ ረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም የሚል እጅግ የተለየ ምስጋና ነው። ክቡራና ክቡራት በማህሌተ ጽጌ ፍጻሜ ላይ የሚደርሰው በቤተ መቅደስ የሚሰማው ዝማሪያ ማህሌት የተቃኘው ይህን አባጽጌ ድንግል ምስጋና ማለት ነው፣ ክቡራን ምእመናን እና ይሄ ምስጢር እጅግ ይረቀኛል፣ እጅግ ያስደንቀኛል። እና ከሁሉም ከሁሉም ይሄ ማህሌተ ተጽጌ ሲቆም እንባዬ ይመጣል መጨረሻው ላይ ምክንያቱም እንግዲህ እመቤታችን ቅድስት ድንግል ማርያም በአበባ ልጇን በአበባ በፍሬ እየተመሰሉ እዛ ላይ ደርሰን ነበረ እና ግን ያ ማህሌተ ጽጌ ተፈጸመ። ስለተፈጸመ ደግሞ የእመቤታችን ምስጋናዋ ግን አያልቅም፣ አይፈጸምም እና ያ ፍርቀዊ መቅድመ ስእልክ የወርሃ ጽጌ ረዳ አመሀልቀ ምስጋና ሻ ያልቅም እና የጽጌ ረዳ ወራት እንኳን ቢያልቅ በስእልሽ ፊት መቆምን አላፍርም የሚል እጅግ የሚገርም ምስጋና ነው።